በቃ ልትድንልኝ ነው ማለት ነው አባ እግዚአብሔር ላንቺ ሲል ይመረኝ ነው እሺ የምርመራው ውጤቱ ደርሷል እትዬ ቅድም በተናገሩት ንግግር እስካሁን እየተረበሽኩኝ ያለሁት ሌላ ነገር ሳይጨምሩ ያሰናብቱ በውጤቱ መሰረት ሀና የእናንተ ልጅ አይደለች እኔ እንግዲህ አላውቅም ናሙናው እንደሚያሳየው ከሆነ አንቺ የነ ወይዘሮ ሚላት ልጅ አይደለሽም ይሄ በፍፁም አይሆንም እኔ ወይዘሮ ሜላት ለምን እናት ያልሆኑም ብዬ የሚሰበር ልጅ አይደለሁም። ሜላት ያል ህል ክፉ ሴት ሆኖ ብሻልች ማለት ነው። አረ እንደሱ ማለት እንኳን አይደለም እማማ። እና ታዲያ ምንድ ነው? እኔ ለእውነታው እንጂ ምርመራ ያደረግኩት የቤተሰብ ችግር የለብኝም እኔ። እናትም አባትም እህትም አጎትም አክስትም ሁሉንም ቤተሰብ መሆን የሚችል አባት ነው ያለኝ። እሱ በጣም ጥሩ ነው። ግን ደግሞ እማማ። ምንም ግን ደግሞ የሚባል ነገር የለም። ምርመራው ተገላቢጦሽ ሆኖ እኔ እንኳን ልጆኜ ቢሆን ኖሮ አባዬን ትቼ እናንተ ጋር እኖራለሁ ማለት አልነበረም። ሀኒቾ፣ በልጅነቷ የተነሳችው ፎቶ እና አንገቷ ላይ የምታደርገው መስቀል ነበር። እሺ ከዛስ? የሆነች ልጅ እንዴት እንደሆነ ሳይታወቅ የሀናም ፎቶና እና መስቀል ወስዳ ለሆነ ቤተሰቦች ልጅ ነኝ ና ብላ ተናገረች። ኧረ እባክህ! ግን ሀና ደግሞ የያዘችው ፎቶና መስቀል የእሷ መሆኑን ስታውቅ እኔም ልጅ ነኝ አለች። እኔ መች እሱ ሆነ። እና ከባዱ ነገር ሀናም ልጅቷም ልጅ ነኝ ሲሉ ምርመራ ይደረግ ተባለና የምርመራ ውጤት ግን ሀና ሳትን ልጅቷ አለች። አባት ሻው እንዴት ናቸው? አባዬ፣ እንደምታዩ ነው። ቆይ እንቅልፍ ወስዷቸው ነው ወይስ? አይ እንቅልፍ ወስዶ ሳይሆን ህክምናው ራሱ ራሱ እንዲስታድርጉት ሁሉም ሰው በጉጉት ሲጠብቅ የነበረው የዲኤንኤ ውጤት እንዳያችሁ ተጨበርብሯል። በዚህ ደግሞ በጣም ብዙ ሰው ከፍቷቸዋል። ካሁን በኋላ ድራማውን ማየት ማቆም አለብን እያሉ ሀሳብ ሲሰጡ ነበር ብዙ ሰዎች። ይሄ ደግሞ የሆነው በባዩሽ ሴራ ነው። ባዩሽ ለሃና የነበረውን የዲኤንኤ ውጤት ለእርግብ በማድረግ እርግብ የሜላት ልጅ እንደሆነች በማጭበርበር ውጤቱን አጭበርብሯል ብዙ ሰው አስከፍቷል ማለት ነው። ይህን ደግሞ ያደረጉት ዶክተሩን በማስፈራራት የሚስትህን ጸጉር እንላጭልሃለን በማለት ዶክተሩን በማስፈራራት ውጤቱን አጭበርብሯል ማለት ነው። ወይዘሮ አስቴርም በዚህ በጣም ከፍቷቸዋል። እሳቸው ውስጣቸው ታውቋቸዋል ሀና የልጅ ልጃቸው እንደሆነች። ሀናን የሚወዱት ከ እርግብ ይልቅ በዚህ በጣም ተከፍቷል፣ አዝኗል። መኮንን ደግሞ በዚህ በኩል ተምቹን ጉድ ሰርቶታል። ተምቹ በጣም ተከፍቷል፣ ተናዷል። መኮንን ላይ ተቀይሮበት ሊመታው ምናምን ብሏል። ሰዎቹን ካላሳየኸኝ፣ የትኞቹ ናቸው ሰዎቹ ጋር ውሰደኝ ምናምን እያለው እየጮኸበት ነበር። ይሄ ነገር ግን ታምቹ ቶሎ ብሎ ለአሴር ነግሮት በጊዜ መፍትሄ ቢያበጁለት ብዬ አስባለሁ። እናንተ ማሳብ አስተያየታችሁን ኮሜንት ስር ስጡበት እስቲ። ሀናም ደግሞ በዲኤንኤ ውጤቱ በጣም ተከፍታለች፣ በጣም አዝናለች። ከዚህ በፊት እንደምታስታውሱት ወይዘሮ ሜላት የዲኤንኤ ውጤቱ አንዴ ብቻ ይምጣ እንጂ ሀናን ከዚህ ቤት መንቅሬ ነበር የማስወጣት ለቤተሰብ መበጥበጥ እሷ ናት ዋናው ምክንያት እያለች ነበር። የዲኔ ውጤት በመጭበርበሩ አሁን ያው ከዛ ቤት እንደምትወጣ ግልጽ ነው። ከዛ ቤት ከወጣች ደግሞ ስራዋን ካልሰራች፣ ወይዘሮ ሜላት የአባቷን የህክምና ውጪ ካልሸፈነችላት ደግሞ አባቷ ሊታከሙ አይችሉም። ይሄም ሌላ በጣም አሳሳቢ የሆነ ነገር ነው እዚህ ድራማ ላይ በጣም ብዙ አስተማሪ አስተማሪ በጣም የተመቸኝ ነገር ምንድነው እሱ በዚህ ዘመን እውነት እንደሚቀበር እና ሁሉም ሰው ጥቅመኛ እንደሆነ ለጥቅም እንደሚያድር ሰው ሁሉ የሚያሳይ ድራማ ነው። ከድራማነቱም ባለፈ መልእክቱ በጣም የሚመች አስተማሪ የሆነ መልእክት ነው። ሰው በአሁን ሰዓት በሰውኛ ሰው ለሰው ማዘን ሳይሆን ለጥቅም ለብር መገዛት፣ ምን ያህል እውነት እንደሚቀበር ምን ያህል በዚህ ዘመን ምን ያህል ገንዘብ እንደሚናገር ገንዘብ ያለው ሰው ወይ ደግሞ ተንኮለኛ ሰው ምን ያህል በዚህ ዘመን ጎልቶ እንደሚታይና እውነተኛ እውነት ያለው ሰው ተበዳይ ያለ ሰው ምን ያህል እንደሚሰቃይ ምን ያህል እውነቱ እንደሚቀበር የሚያሳይ ድራማ ነው። በጣም አስተማሪ የሆነ የተመቸኝ ድራማ ነው። ውጤቱን ያቺኛዋ ሃና የምትላት ልጅ ሆና እርግብን ደግሞ ለጥቅም ብሎ ለሀብት ብሎ እሷ የሀብቱ ተካፋይ የሀብቱ ወራሽ እንድትሆን ተብሎ ባዩሽ ምን ያህል ሴራ እንደሰራች ምን ያህል ተንኮል እየሰራች እንደሆነ ሁላችሁም እያያችሁ ነው። በዚህ ደግሞ በጣም ብዙ ሰው ተከፍቷል። በጣም ብዙ ሰው አዝኗል። ለምን በዚህኛው የዲኤንኤ ውጤት በቃ ሀና የሜላት ልጅ እንደሆነች ይረጋገጣል። ተንኮልኞቹም ዶክተሩ ሞዘረ ባዩሽም እርግብም ሁሉም ይዋረዳሉ። ሁሉም የእጃቸውን ያገኛሉ ምናምን የሚል ነበር ሰው ሁሉ የጠበቀው። ግን ነገሮች እንድትጠበቁት አልሆኑም። እኛ በጠበቅነው መንገድ ሳይሆን እኛ ባልጠበቅነው መንገድ ሄዱት። በጣም በዚህ ሁላችንም ትንሽ ደብሮናል ምናምን ያው ድራማ እንደሆነ ቢታወቅም ግን የሆነ የምትጠብቁት ነገር አለ በዛ ውስጥ እውነት ምን ያህል በቃ ተንኮል የሚያደርጉ ሰዎች ምን ያህል መዋረድ እንዳለባቸው ለህግ መቅረብ እንዳለባቸው ሰው ሁሉ ይፈልጋል ግን በዚህ ባለመሆኑ አሁንም በዚህኛው ዙርም ተንኮለኞቹ ተንኮል የሚያደርጉ ሰዎች አሸንፏል ማለት ነው ቀጣይ ላይ ወደፊትም ያው እንጠብቃለን ምን ይዞልን እንዳይመጣ ግን እዚህ ጋር ተምቹ ቶሎ ብሎ ለአሴር ነግሮት ያለውን ነገር እነሱ መፍትሄ ቢያበጃጁለት አሪፍ ይሆናል እነሱም ወይዘሮ ባዩሽም ይዋረዳሉ ቢያዋርዷቸው ብዬ አስባለሁ ወይዘሮ አስቴርም ምን ያህል እንደተከፉ ሁላችሁም አይታችኋል ሀና ልጃቸው የልጅ ልጃቸው ባለመሆን በጣም አዝኗል እርግብ በቀቡና አፍልታላቸው ልትግባባቸው ብትሞክርም ምንም ሊቀበሏት አልቻለም ውስጣቸው ታውቋቸዋል ሀና የልጅ ልጃቸው እንደሆነች ኛዋ ደግሞ እንዳልሆነች ውስጣቸው አውቋል ቡና አፍልታላቸው ልትግባባቸው ልታጫወታቸው ልትቀርባቸው ብትሞክርም ምንም አልተሳካላትም። በስተመጨረሻ ያየነው ክፍል 50 ድራማ ላይ ወይዘሮ አስቴር ቤቱን ጥሎላቸው ሲሄዱ ነው። በቃ በጣም ደብሯቸዋል እዛ ቤት። ባለፈውም ብሏል እዛ ቤት ሀና ከዚህ ቤት የምትወጣ ከሆነ ሀና ማትሄድ ከሆነ እኔ አንድ ቀን እዚህ ቤት አላድርም። እኔ ወጥቼ ሄዳለሁ። ባለፈው እንዳሉት አድርገውታል ማለት ነው። ቤቱን ጥሎላቸው ሄዷል። በዚህ ወይዘሮ ሜላት ከፍቷታል። እናቷ ነች። ግን ደግሞ ወይዘሮ ሜላት እንዴት በዚህ ልክ አይኗን እንደጨፍነች እኔ ሊገባኝ አልቻለም። ነገሮችም በዚህ ልክ እንዴት እንትን እንዳለች በዙሪያ ምን ያህል ተንኮለኞች ሰዎች ምን ያህል የሷን ሀብት ሊበሉ ለጥቅም እንደቀረቧት አላወቀችም፣ አላየችም። በቃ እሷ እንደውም ውጤቱን ስታይ እንዳያችሁት ድራማው ላይ በጣም ደስ ነው ያላት። የደስታ ሳቅ የሚሰቅ ሰው የለም። የደስታ በቃ የደስ ብሎት የሚስቅ ሰው አሳሳት ሲሱቁ ነበር። የዲኤንኤ ውጤቱ የሀና ባለመሆኑ በጣም ደስ ብሏት ስትል ነበር። ሀና በጣም ተከፍታ በጣም አዝናለች። በዚህ ጋር የአባቷ ሕክምና አለ ብቻ በጣም ነገሮች ተወሳስቧል። እኛ ከገመትነው በላይ ነገሮች ተወሳስቧል። ቀጣይ ክፍል 51 ላይ ምን ይዞልን እንዳይመጣ ደግሞ እንጠብቃለን። ነገሮች እንዲህ ይቀጥላሉ ወይስ ተንኮል የሚያደርጉ ሰዎች ይዋረዳሉ የሚለውን አብረን የምናይ ይሆናል።